ሰላም ሰላም የመሰረት ጎጆ ቤተሰቦች እንዴት ናችሁ እኛ ሰላም ነን በጣም ደህና ነን እንዴት ናችሁ እናንተ እየው ሚስት ዮሐን ፕራንክ ላረጋት ነው አንድ ቀን ጉድ ሰርታኛለች እኔ ደግሞ ተራዬን ጉድ ሰራታለሁ ዛሬ ኩሽና ጉድ ጉድ እያለች ነው ስትመጣ ይሆን ነገር ፈጥረኝ ብድረይ መመለስ አለብኝ ዛሬ